ፍቅር የምትፈትነኝ? እህ ዛሬስ ተቃጠልኩኝ። ሰው እንደዚህ ሰው እንዴት የገዛ ፍቅሩ ልብሎ ወገቡን ሸብ አድርጎ ይድራ፣ ለሰሚውም እኮ ግራ የሆንኩት እያለች ነው ማለት ነው። እንዴት የራሱን ፍቅር አሳልፎ ሰው ይሰጣል? ወገቡን ታጥቆ እንዴት ይሰጣል? አሳልፎ ይሰጣል? እንዴት ወገቡን ሸባ አድርጎ ይሰጣል? እኔ እየተቃጠልኩኝ ማንም አላወቀልኝም እያለች ነው ፅናት ይሄ ቆይ ትንሽ አተኛም እንዴ? እያለች ነው። ከመንገድ እኮን የመጣኸው። ሰላም ሲኖር እኮ ነው የሚተኛው። እውነት ለመናገር ቤት እንዴት እንዳስጠላኝ እያለ እና፣ ለዛ ነው የጠጣኸው አዳር የጠጣኸው። አሁንም ተመልሼ ልሄድ እያሰብኩኝ ነው። እንደዛ ማ አታደርግም። እስኪ እንደዛ አላደርግበት አንድ ምክንያት ስጭኝ። ደስተይ ቆይል የተባልኩ ይመስል አንድ ቀን ተደስቼ ተደስቼ፣ ሳምንት ሙሉ ቆዝማለሁ። ያለህበት ሁኔታ እኮ በጣም ይገባኛል። በፍጹም በፍጹም፣ ምሮ እኔ ጫማ ውስጥ ብትሆኝ እንኳን ያለውበትን ሁኔታ አታውቂም። እሺ በቃ፣ ለእኔ ስትል እንደዚህ አትሁን። ናሁሜ ሴት ነው ያለው ናሁሜ ክፍል ተኝቶልሻል። ናሆም በእንቅልፍ አይደራደርም አይደለም እያሉ ነው ክሩቤልና ምሮ እያወሩ አዲስ ወራ እንግዲህ መጣች ማለት ነው። ቆይ ጧት ስፖርት እንስራ ስል ምን ሆነ ነው እምቢ ያልከው አለችው። እሱ ደግሞ ከተኝቼ ነበረ አልቻልኩም። እንደ ኪራ እውነት ነው፣ ሀሴት ስትስቅ ታምራለች አልከኝ። አለች አለች። እንደዛ ብለሃል? እንዲ እኔ እንጃ አላስታውስም። በቃ ሻወሉ ስድ አለ። ኪሩቤል ማለት ነው። አሁን ደግሞ ጽናትዬ እና ኪሩቤል እና ጽናት እንዲሁም እንግዳዋ እያወሩ ነበረ። አሁን ደግሞ ምሮና እንግዳዋ ቀርቷም በጣም ጥሩ አለች። ምንድን ነው ምኑ ነው ጥሩ የሆነው አለቻት። ምሮ ማለት ነው። ተነስታ ክርቤል ተነስቶ ሲሄድ የችኛውም እንግዲዋም ተነስታ ሄደች። አየ ጽናት ዘርፍሽ ቅርንጫፍ እያወጣ ነው። ግን ምን ያደርገን፣ አንቺን አድርቆ ሌላውን ሊያለመልም ነው። ቆይ እስኪ ጄን፣ አሁን ልረብሽው እያለሽ ነው? ምሮ ማለት ነው። አዎ ጽናት ይ ቁርአን አሳልፋ ሰጥታ እሷ የተቃጠለች ነው ያ፣ አሁን እሱ እያቀራረበች ነው። አንቺ ብግ ቆይ እንዴት እንደዛ ታስተነግጭኛለሽ? አለችው ወንድ መስለህ ነዋ አለችው። እና ወንድ በሆንስ እንደዛ ጧብ እየተኝች እንዴት እንደዛ ታደርጊያለሽ? እንደዛ ጧብ እየተኝች እንዴት እንደዛ ታደርጊያለሽ? እንዴት አስተነግጭኛለሽ? ምሮ እያለ ነው አሁን ማለት ነው። ማየ ትላለህ እንዴ? አንቺ ልጅ ረፊ ብዬሻለው፣ ደክመሻን ብዬ ነው እንጂ አሳይሽ ነበረ እንዲህ አስመጨን እርግፍ እርግፍ ማድረግሽ ምን ልታደርገኝ? እያለች ነው ማለት ነው። የምሬን ነው ምሽ ከያዝኩሽ አልለቅሽም፣ ምሮ እረፊ እያላት ነው። እና በጣም ደስ ይላሉ፣ ፍቅራቸው ደስ ይላል። ናሁምና የምሮ ያው፣ ጽናትዬ ደግሞ ቤቷን እየጠራረገች ነው። ኪሩቤል መጣ ወደ እሷ ጋር ማለት ነው። እማውራሽ ነበር አለ እማውራሽ ነበር መጥረግሽን አቁሚና በስነ ስርዓት አውርኝ ምን ልስራ አለችው መጥረግሽን አቁሚና በስነ ስርዓት አውርኝ እማውራሽ ነገር አለ አላት እሺ ምልታዘዝ አለች ጽናት እንዴት ከመሬት ተነስተሽ እኔን ከፍ ዝቅ የምታደርግብኝ ምክንያት ማወቅ ፈልጋለሁ አለ እንዴት ማለት አለች እሷ ደግሞ ጥፋቴ ምን እንደሆነ ነገርኝ እያልኩሽ ነው አንተ ምንም አላደረክም፣ እኔ ነኝ ያጠፋሁት አለች። ያኔ ምን አይተሽ ነው ወደድሽን፣ ዛሬ ደግሞ ምን አግኝተሽ ነው የጠላሽኝ የጣላሽኝ? አላት። ማለት ነው። እሷ ደግሞ አቶ ኩርቤል ተወኝ እያለች ነው ማለት ነው። ተወኝ፣ በቃ ስራ የለ ስራበት፣ እኔ ብዙ ችግር አለብኝ አለች ጽናትዬ ማለት ነው። እኔ ብዙ ችግር አለብኝ ተወኝ። አቶ ክሩቤል ነው ያልሽው? አለ ክርቤል ማለት ነው። ለነገሩ ይህን ቃል መስማት ብርቅ አይደለም ማለት አለች ጽናት። እንዴት በፍቅር ላይ ትነግጃለሽ? አላት። እምርቅም መቀርብም ምንም ፈልጌ አይደለም አለች ጽናት። እሱንም እኳ አየ ነው። እሱንም እኳ አየ ነው ቃልሽ እንደዛ። ቀላቃጣሽ በቅኑ ወር እንኳ ሳይሞላው ፍቅርሽ ወጣለሽ። በቅጡ ወር እንኳ ሳይሞላነ ፍቅርሽ አለቀብሽ፣ እያላትም ኪራ በቃ ከዚህ በላይ ልቤን አታድመው ልቤን፣ አለ ልቤን ነው ያልሽው አላት። የትኛው ልብሽን አላት። እስኪ ንገሪኝ አላት። ይሄ በሳምንት የሚበታተኑ ልብሽን ንገሪኝ፣ የትኛው ልብሽን ነው? ታውቂያለሽ አንቺን ስለበድርሁኝ ራሴን ብዙ ጊዜ ወቅሼ ነበር። ጥሩ ሰው መስለሽኝ የሚቆጭህ ነገር ባትናገር ነገር ጥሩ ነው አለችው። ቢቆጨኝማ አንቺን ያፈቀርኩበት ቢቆጨኝማ ኑሮ አንቺን ያፈቀርኩበት ቀን ነበረ ሊቆጨኝ የሚገባው። እያናገርኩሽ ነው ወዴት ነው የምትሄጂው? እያለ ኪሩቤል ተበሳጭቷል። ያው እሱ ችግሩን ስለማያውቅ ነው። የኪሩቤል አባት ምን እንዳደረገ ለጽናት ምን እንዳላት ለሌላ ሊድራት፣ ለሌላ ሊድረው እንደፈለገ ያው እሱ የሚያውቀው ነገር የለም። እሷን አትሸክሙን የተሸከመችው ጽናት ነች። ያው እሱ ስለማያውቅ በጽናት ላይ እየፈረደ ነው ማለት ነው እሷ እንደ እሷ በውስጧ ፍቅሯ እየተቃጠለች እንደገና ደግሞ አባትየው እንደዛ ስላደረገ ከባድ ነው እኔ በቃ ከዚህ በላይ ማውራት አልፈልግም አየሽ አንቺ መስማት የማትፈልጊውን ነገር እኔ እንድኖርበት የፈለግሽው ብሏት ኪሩቤል ተመሳጭቶ ሄደ ማለት ነው በጣም ከባድ ነው ወይኔ ከዚህ በላይ ምን ላድርግ እያለች ነው ጽናትዬ ምን ላድርግ ከዚህ በላይ ምን ማድረግ አለብኝ ምን ሊሆን እያለች እየተቆጨች ነው ፅናትዬ። እና በጣም ከባድ ነው ቤተሰቦችዬ። ያው ፅናትዬ ደግሞ ከእውነት ነው ያበቀረችው፣ እና አባትየው ደግሞ አሳልፈው ለሌላ ሰጡ። አሁን ደግሞ እንግዳዋና ኪሩቤር ሊያወሩ ነው። አሸገር አይደለ አደለይ? ኧረ እንደዚ አይደለም። እኔ እኮ እነማሚ ክፍል እተኛለሁኝ እኮ ዝም ብዬ ነው እዚህ መጣውት። ቆይ እንጂ እኔ ስመጣወት ማ እንደዚህ እኔስ መጣማ እንደዚህ አትውጣ ቁጭ በል እንጂ ለምንድነው የምትወጣው ሰሞኑን በጣም እየተናደድክ ነው ምን ሆነህ አለችው ምንም ስራ ነው ማላቴ የስራ ጉዳይ ነው አለ አትዋሽ የምትነግረኝ ነገር ካለ ልሰማህ ዝግጁ ነኝ ሀሴት ይቅርታ እንዳይከፋሽ እንደ ሴቶች ቀጣፊና በሰው ስሜት ላይ የምትጫወቱ የላችሁ በአንዳንድ ሴቶችም ምክንያት እንደዚህ ባትናገር ደስ ባይለኝም፣ ግን ለምንድን ነው ማለት እነግርሃለሁ። ሲንቋችሁ፣ ሲያንቋሽሿችሁ፣ ሲደበድቧችሁ አሜን ብላችሁ ትቀበሉ ናቸው እያለ ነው። እና ቤተሰቦች ይህን ይመስላል ሁላችሁም ተከታተሉት። አዎ ጋሺ፣ ሁሉም ነገር ሰላም ነው። ትላንትና እና ደውላልኝ ነበረ። አይ የሐሴትን መምጣትማ አልነገርኳትም። አዎ እየተቀራረቡ ነው። አዎ ጋሺ በደንብ ተግባብተዋል። እሺ በቃ ጋሺ ሰላም ይሁን። እሺ እሺ። አምላኬ ለምንድን ነው ግን በፍቅር የምትፈትነኝ? ተቃጠልኩ እኮ። ሰው እንዴት የገዛ ፍቅሩን እልል ብሎ ወገቡን ሸብ አድርጎ ይድራል? ለሰሚም እኮ ግራ ነው የሆንኩት። ቆይ ትንሽ አተኛም ነበር? አንግታ እኮ ነው የመጣው። ሰላም ሲኖር እኮ ነው የሚተኛው። ብሩ ስለሆነ ተ መናገር የቤት እንዴት እንዳስጣለኝ እና ለዛ ነው አዳር የጠጣው። አሁንም ተመልሼ ልሄድ እያሰብኩ ነው። እንደዛም አታደርግም። እስኪ እንደዛም አላርግበት አንድ ምክንያት ስጭ። ደስታ ይቆይልህ የተባልኩ ይመስል አንድ ቀን ተደስቼ ሳምንት ሙሉ ቆዝማለሁ። ያለበት ሁኔታ እኮ በጣም ይገባኛል። በፍጹሙር እኔ ጫማ ውስጥ ብትሆኝ እንኳን ያለሁበት ሁኔታ ይገባሽ እሺ፣ በቃ ለኔ ስትል እንደዚህ። አቱን ናሚስ፣ ማሚ ክፍል ተኝቶልሻል፣ ድሬ በቃ በእንቅልፏ አይደራደር ሞ እንዴት ያደራችሁ? እንዴት አደርሽ? አንተ ደግሞ ጠዋት ምን ሆነህ ነው? ስፖርት እንስራ ስልም ቢያልከው በዛ በሌሊት ተነስተሽ ጠዋት ያለሽ እንዲ ነው ወይስ ውድድር አለብሽ? ቀድሞ በወጣው ከማን ጋር ከፀሐይ?